ዛሬ ደግሞ በብዙዎቻችሁ ጥያቄ መሰረት ለሆድ ድርቀት እንዲሁም ለጨጓራ ህመም ሆድን ለማጽዳት የምንጠቀምበትን ሁለት አይነት መንገድ ነው ማሳያችሁ። በመጀመሪያ እንኳን ለአብይ ጾም እንዲሁም ደግሞ ሙስሊሞቶች ወንድሞቻችን እንኳን ለረመዳን ጾም በሰላም አደረሳችሁ እላለሁኝ። ቪዲዮ እስከ መጨረሻው ይከታተሉ። እንግዲህ እዚህ ጋር የምታዩት ቺያሲድ ቺያሲድ እንግዲህ በኢትዮጵያ የሚገኝ የተልባ ዘር አይነት ነው እና ቺያሲድን ነው ዛሬ የምናየው። እንግዲህ እንደምታዩት ቺያሲዴን እንደዚህ ለቅሜ አስድቼ በደንብ እናመሰዋለን። እንደ ተልባ ማለት ነው። ተልባ እንደምንቆላው ቺያሲዱን እናመሰዋለን። እንግዲህ እንደ ተልባ ስለሚንጣጣ ከደን እያረግን በሰፌት አመስ አድርገን እንደዚህ ትንሽ ብራውን እስከሚሆን እናቆየዋለን። ልብ አድርጎ ማረር የለም። ለብ ለብ ለብ ነው የምናደርገው። ሽታው ራሱ የተልባ አይነት ሽታ ነው ያለው። ለብ ለብ ማድረጉ የሚጠቅመው ቴስቱ በጣም ይጣፍጣል፣ እንዲሁም ደግሞ ዘይትነት ነገሩ እንዲወጣ ይረዳል ማለት ነው። አሁን እንደዚህ ለብ አመስ አመስ ካደረግነው በኋላ አውጥተን እንዲቀዘቅዝ እናደርገዋለን። እንግዲህ እንደምታውቁት ሲያሲድ ኦሜጋ ስሪን የሚተካ የአሳን ዘር በአሳ ውስጥ የምናገኘውን የኦሜጋ ስሪን ወይም ደግሞ የፊሽ ኦይልን የመተካት በጣም እንደ ተልባ ተልባ እንዲሁ የኦሜጋ ስሪን ወይም ደግሞ የአሳ ዘይትን የሚተካ አይረንን የሚሰጠን ፉል ኦፍ አይረን ነው። አሁን እዚ ጋር እንደምታወት እንግዲህ ፍጭት አድርጌ አድቅቄዋለሁኝ። እዩት መልኩ ራሱ ተልባን ነው። በቃ ተልባ ነው። ቴስቱ ራሱ በጣም የተልባ አይነት ቴስትን ያለው በጣም ነው የምትወዱት። ቲያሲድን እንደ ተልባ ወይም ደግሞ ከተልባ ጋር አንድ ላይ ደባልቃችሁ አዘጋጅታችሁ ማስቀመጥ ችላላችሁ። እንደዚህ ካዘጋጀው በኋላ በጣም በደረቅ በንፁህ ብልቃጥ አድርገን ለረጅም ጊዜ እንዲቆይልን ማስቀመጥ እንችላለን። ልብ አድርጉ። በጣም ብዙ አታድርጉ። ለሰባት ቀን ለአስር ቀን የሚሆነንን እንደዚህ አዘጋጅተን ቶሎ ቶሎ እየፈጭን ማዘጋጀቱ ነው የሚመረጠው። ብዙ ፈጭቶ ማስቀመጥ አሁንም ይቀይረዋል፣ ይበላሻል ቴስቱም። አሁን እዚህ ጋር የምታዩት እንግዲህ ተልባውና አንዱ ተልባ ነው፣ አንዱ ቺያሲድ ነው። መልኩ ራሱ በጣም ተቀራራቢ ነው። አሁን እንግዲህ በመጀመሪያ የማሳያችሁ በሰላጣ እንዴት ቺያሲድን እንደምንጠቀም ነው። ሰላጣዎች ውስጥም እንዲሁም ደግሞ ወጥ ውስጥም ራሱ ጨምራችሁ ቺያሲድን መመገብ ትችላላችሁ። አሁን በሰላጣ እንዴት እንደምናዘጋጅ በቲማቲም ቀላል ዘዴ ነው ማሳያችሁ። ሁልጊዜ እንደብላችሁ ምግባችንን ቀለል ባለ መንገድ ማዘጋጀት ጥሩ ነው፣ እንዲሁም ያልበሰሉ ምግቦችን መመገብ የተሻለ ነው። አሁን እዚ ጋር የምታዩት ሁለት ቲማቲም ወረድ ወረድ አድርጌያለሁ። አንድ ፍሬ ነጭ ሽንኩርት ሁለት ፍሬ ቃሪ አርግ ያለሁኝ እዚህ ጋር የመጣው ቺያ ሲዱን የተፈጨውን ሁለት የሾርባ ማንኪያ ጨመርኩኝ። በዚህ ላይ እናንተ የምትፈልጉትን ማጣፈጫ ቅመም፣ አሁን እኔ እዚህ ቆንጆ በርበሬ ጨምር ያለው፣ ኮረሪማ ጨምር ያለው፣ ጨው ጨምር ያለሁኝ፣ እንዲሁም ኦሊቭ ኦይል ሁለት ሶስት የሾርባ ማንኪያ ጨመርኩበት ማለት ነው። ሚጥሚጣ ወይም ደግሞ በርበሬ እንደ አስፈላጊነቱ መጨመር ችላላችሁ። ሚጣ በርበሬም እኔ ተኮስ ሲል ስለምወድ ነው። እዚህ ጋር ደግሞ ምጥን ሽሮ ነበረኝ። ምጥን ሽሮ አንድ የሾርባ ማንኪያ ጨመርኩበት፣ ሎሚ ጨምቄበት አለው። አሁን እነዚህን ነገሮች አንድ ላይ በደንብ ባርጌ እደባልቀዋለሁ እዚህ በደንብ አድርጌ ከደባለኩ በኋላ እንደምታዩት ጁሱ ወፈር ያለ ነው የሚሆነው። ወፈር ያለ ቺያ ሲዱን ከፈለጋችሁ ጨመርመር ማድረግ ትችላላችሁ። ከፈለጋችሁ ተልባንም መደባለቅ ይቻላል። አሁን ይሄንን እንግዲህ በእንጀራ ከአይነት ወጥ ጋር ከቀይ ወጥ ጋር እኔ አሁን እዚህ ጋር መታወት ቀይ ስር የቀይ ስር ክትፎ ነበረኝ ቀይ ስርን፣ ቀይ ወጥን እና ይሄንን አንድ ላይ አድርጌ እንግዲህ ምሳችንን በዚህ ዘዴ ተመግበናል ማለት ነው። እንዲሁም ደግሞ እናንተ ብቻውንም መመገብ ትችላላችሁ። እንዲሁም ደግሞ ሽሮ ወጥም ወይም ደግሞ ክክ ወጥን መጨመር የምትፈልጉትን አይነት መደባለቅ ይቻላል። ምንም ክልክል የለውም። በጣም ነው የሚጣፍጠው። እጃችሁን አታቋረጡትም። እንግዲህ የጉምጅት ክፍል ነው። ጉንጅት፣ ጉምጅት እንዳላችሁ ሰርታችሁ ተመገቡ። እንዲህ ቀለል ያለ ጤናማ ምግብ በቤታችን መስራት ይቻላል። አሁን ደግሞ እዚህ ጋር የምታዩት የሚጠጣውን ስፔሻሊ ሙስሊም እህቶች ወንድሞቼ፣ እንዲሁም ክርስቲያን እህቶች ወንድሞቼ ከጾምን በኋላ ምግብ ከመመገባችን በፊት እነዚህን ነገሮች ምንጠቀም ጥሩ ነው። አሁን እዚህ ጋር አንድ የሾርባ ማንኪያ ከአንድ ብርጭቆ ውሃ ጋር እዚህ ጋር ደግሞ አንዱ አንድ ቺያሲድ አንድ የሾርባ ማንኪያ ቺያሲድ ከአንድ ብርጭቆ ውሃ ጋር እንዳስፈላጊነቱ ማርና ስኳርን በደንብ እንደዚህ ከደባለቅን በኋላ ማርን ወይም ስኳርንም መጠቀም ይቻላል። ይህንን ምግብ ከመመገባችሁ በፊት ይህንን መጠጣት ከፈለጋችሁ ቺያ ሲዱንና ተልባውን ደባልቃችሁ ማዘጋጀት ይቻላል። ካላስፈለጋችሁ ወይ ተልባውን ወይ ቺያ ሲዱን እንደዚህ በዚህ ደዴ ተጠቅማችሁ ለጨጓራ እንዲሁም ደግሞ ምግብ በቀላሉ የበላ ነው ምግብ እንዲፈጭ ሆዳችንን ለማለስለስ በጣም ይረዳልና፣ ይሄንን ዘዴ ከሁለት አንዱ ይጠቀሙላለሁ። እንግዲህ ይሄንን ካልኳችሁ በኋላ ባለፈው ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ጥያቄው ምን ጥፋት አጠፋው? ጥፋቴ ምንድን ነው ካስተዋላችሁ ብዬ ጠይቄ ነበር። እና አንድ እህታችን ናት የመለሰችው፣ ስሟ መንበረ ለገሰ የምትባል እህታችን መልሱን አግኝተዋለች። እስቲ እናንተም ሄዳችሁ እንደገና መፈለግ ትችላላችሁ። ጥፋቴ ምንድን ነው? ጥፋቴ ምን ነበር መሰላችሁ? ከጠበስኩኝ በኋላ የሽምብራ ጥብሱን ቃሪያውን በእጄ ነክቼ ነበር መጥበሻው ላይ እንዳለ ማለት ነው። እና በፍጹም በፍጹም ምግብ በእጅ አይነከምኩ ከተደረገ በኋላ ለምን ይበላሻል። ስፔሻሊ ብዙ የሚቆይ ምግብ ተሰርቶ የሚቀመጥ ምግብ በፍጹም በእጅ አይነካም። የኔ ጥፋት በእጅ ምግቡን መንካቴ ነው። ቃሪያውን በእጅ አንስቻለሁ እና ያ ነው ጥፋቴ ከመጥበሻው ላይ። እስቲ መንበረ ለገሰ በጣም አስተዋይ ነሽ። እሷ ብቻ ናት ያንን መልስ ያገኘችው። እንዲሁም ደግሞ ያላችሁበትን ሀገር የምትኖሩበትን ጻፉልኝ እንዳልኳችሁ ብዙ ይጽፋችሁልኛል አሁንም በድጋሚ የምጠይቃችሁ የምትኖሩበትን ቦታ አሁን በድጋሚ እባካችሁ ጻፉልኝ የት ሀገር ነው ያላችሁት በጣም ስለሚጠቅመኝ ነው በሳሪ ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ ሀሳብ አስተያየታችሁን በኮመንት ስር ጻፉልን ይህም ቪዲዮ ደግሞ ከወደዳችሁት ላይክ ላይክ ሳታደርጉ እንዳትወጡ ልብ አድርጉ እንግዲህ በሌላ ስራ ደግሞ በሌላ ቪዲዮ እስከምንገናኝ ለዛሬ በዚሁ ሰናበታችኋለሁ። ወዳችኋለሁ።